ቤተሰቦቼ ሰላም ለእናንተ ይሁን። እንግዲህ ባለፈው በተከታታይ በተለይ በዚህ ዓመት መጀመሪያ አካባቢ እግዚአብሔር የብዙ ድንቆች ዓመት ይሆናል ይህ ዓመትና ከዚህ ቀጥሎ ያሉት ዓመታት በሚል በስፋት እንደተመለከትን ላስታውሳችሁ እወዳለሁ። ለምንድን ነው እግዚአብሔር ብዙ ድንቆችን በዚህ ዘመን ወይንም ደግሞ በሚመጡት ዓመታት የሚያደርግበት ምክንያቱ ምንድን ነው ብለን ስንመለከት አንድ አምስት ምክንያቶችን ዘርዝሬ አስተምሬ ነበር። በዚህ ላይ የመጀመሪያው እንግዲህ ጊዜው ስለሆነ፣ የእግዚአብሔር ጊዜ ስለሆነ በነቢዩ ኢዩኤል እንደተነገረ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለው ከዛ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ራእይን ያያሉ፣ ህልምን ያልማሉ። ሽማግሌዎቻችሁ በላይ በሰማይ ድንቆችን በታች በምድርም ይላል። ስለዚህ በመጨረሻው ዘመን ብዙ ድንቆች እንደሚሆኑ ሐዋርያው ጴጥሮስ በሐዋርያት ሥራ መልእክቱ ምራፍ ሁለት ላይ ይሄ የመጨረሻው ዘመን ማለት እንግዲህ ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ እና ቤተ ክርስቲያን ከተወለደችበት ጊዜ ጀምሮ ይሄ የመጨረሻው ዘመን ተብሎ እንደሚጠራ በደንብ አድርጎ አብራርቶልናል። በኢዩኤል የተነገረውን የትንቢት ቃል በምዕራፍ ሁለት ከቁጥር 28 እስከ 30 ድረስ ያለውን አብራርቶ እና ይሄ ዘመን ነው ዘመኑ ተፈጸመ ብሎናል። ብቻም አይደለም ዘመኑ የመንፈስ ቅዱስ ከሆነ መንፈስ ቅዱስ ስራው ድንቆችን ማድረግ ነው፣ ወይንም ሰው ሊሰራው የማይችለውን ልዕለ ተፈጥሮዊ የሆነ ተአምራትን ወይም ድንቆችን መስራት የመንፈስ ቅዱስ ስራ ነው። ለዚህ ነው የሐዋርያት ስራ የሚባለው 28 ምዕራፍ ያለው መጽሐፍ ሐዋርያት የሰሩት ነው ከሚባል የመንፈስ ቅዱስ ስራ ቢባል እንደሚመረጥ የስነ መለኮት ስኮላርስ ይናገራሉ። እንግዲህ የሐዋርያት ስራ መጽሐፍ ተብሎ የሚባለው 28 ምዕራፍ ያለው የሐዋርያት ስራ ተብሎ ከሚሰየም ይልቅ የመንፈስ ቅዱስ ሥራ ቢባል እንደሚመረጥ ምክንያቱም መንፈስ ቅዱስ በግልጽ የሰራበት የብዙ ድንቆችና የብዙ ተአምራት መጽሐፍ እንደሆነ ስለምን ላይ ስለዚህ፣ መንፈስ ቅዱስ አሁንም በስራ ላይ ነው። ለዚህ ነው እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም ደግሞ መልካም እያደረገ በዲያብሎስም ደግሞ የተገዙትን እየፈወሰ ይዞር ነበር፣ እግዚአብሔርም ደግሞ ከእሱ ጋር ነበር ብሎ ይነግረናል። ስለዚህ ጌታችን ኢየሱስ በምድር በስጋው ወራት ወይንም በምድር በነበረው አገልግሎት ብዙ ድንቆችን የሰራው መንፈስ ቅዱስ በሱ ላይ ስላደረ ወይንም በኃይል ስለቀባው እንደሆነ እናያለን። በሶስተኛ ደረጃ እግዚአብሔር ራሱ ማንነቱ ድንቆችን ብዙ ድንቆችን እንዲሰራ ያደርገዋል። በማንነቱ እሱ ድንቅ እንደሆነ አይተናል። እንግዲህ ከዛ በመቀጠል በአራተኛው ደግሞ በዚህ ምድር ላይ አማልክት የተባሉ ብዙ እንዳሉ መጽሐፍ ቅዱስ በደንብ ይነግረናል። ሐዋርያው ጳውሎስ በተለይ አማልክት የተባሉ ብዙ ቢኖሩም ለእኛ ግን ነገር ሁሉ ከእርሱ የሆነ እኛም ከእርሱ ይሆን አንድ አባልን ደግሞ ነገር ሁሉ በርሱ በኩል የሆነ እኛም በርሱ በኩል የሆንን አንድ ጌታ ክርስቶስ አለ ይለናል ስለዚህ አንድ አምላክ አለ ግን አማልክት ተብለው የተጠሩ ብዙ ናቸው ስለዚህ አማልክቶች የተባሉ በዚህ ምድር ላይ ድንቆችን ሊሰሩ ይችላሉ መጽሐፍ ቅዱስ ይህንን በግልጽ ያስረዳናል ስለዚህም በዘጸአት ምዕራፍ 15 ቁጥር 11 ላይ እግዚአብሔርን ለይቶ ከአማልክት መካከል ለይቶ ሲነግረን በቅድስና የከበረ በምስጋና የተፈራ ድንቆችን የምትሰራ ከአማልክት መካከል እንዳንተ ማን ነው ይላል ስለዚህ እግዚአብሔር ከአማልክቶች ሁሉ በላይ እንደሆነ የበላይነቱን ሊያሳውቅ ሲፈልግ ብዙ ድንቆችን ይሰራል ብለናል በአራተኛ ደረጃ በአምስተኛ ደረጃ እግዚአብሔር ለምንድን ነው ብዙ ድንቆችን የሚሰራው ከምህረቱ ብዛት የተነሳ እግዚአብሔር በምህረቱ ባለጠጋ ነው ይለናል መጽሐፍ ቅዱስ። ብሩም የሱ ነው ወርቁም የሱ ነው፣ በሺ ተራሮች ላይ ያሉ በጎች ሁሉ የሱ ናቸው። ሰማይ ምድሩ ሞላ ሁሉ የሱ ነው። ይሁን እንጂ በእነዚህ ሁሉ ባለጸጋ ነኝ አላለም። እግዚአብሔር ባለጠግነቱን በግልጽ የነገረን በምህረቱ። ስለዚህ በመጽሐፍ ቅዱስ ውስጥ የተደረጉ ብዙ ድንቆች ድንቃ ድንቆች ከምህረቱ የተነሳ እንደሆነ ይነግረናል መጽሐፍ ቅዱስ። በተለይ እግዚአብሔር የልብ ወዳጅ የሆነ የልቤ ሰው ያለው ዳዊት በመዝሙር መቶ ሰባት እና በመዝሙረ ዳዊት ምዕራፍ 136 ላይ ብናይ እንዳለ ቁጥሮቹን ሁሉ ያደረጋቸውን እግዚአብሔር ያደረጋቸውን ተአምራት ድንቆቹን ይዘረዝርና ይሄን ያደረገው ከምህረቱ የተነሳ ነው። ምህረቱ ለዘላለም ስለሆነ ነው። ከምህረቱ የተነሳ ነው ይለናል። ታዲያ የዘላለም ምህረት ዛሬ ለእኔና ለእናንተም በዚህ ዘመን ላለነው ደግሞ ለህዝቡ እግዚአብሔር ብዙ ድንቆችን ከምህረቱ የተነሳ ያደርግልናል። ብቻ በጥቅሉ እግዚአብሔር ለምንድነው ድንቆችን የሚያደርገው ብለን ስንጠይቅ እግዚአብሔር ይታወቅ ዘንድ ነው። እንግዲህ ባህር ምድርን እንደሚሸፍን እንዲሁ ምድር እግዚአብሔርን በማወቅ ትሞላለች ይለናል። በተለይ በትንቢተ ሶፎንያስ ላይ ሳያስም ላይ ይናገራል። ስለዚህ ምድር ሁሉ እግዚአብሔርን ታውቀው ዘንድ እግዚአብሔር በስራው ራሱን ሊገልጥ ይወዳል። ስራው ደግሞ ግሩምና ድንቅ ነው። ለዚህ ነው በተለይ በብሉይ ኪዳን ስንመለከት እግዚአብሔር ያደረጋቸው ብዙ ድንቆችና ተአምራት ከምን ምክንያት የተነሳ እንደሆነ ሲነግረን ዘጸአት ምዕራፍ ሰባት ላይ እንዲህ ብለን እናነባለን። ምዕራፍ ሰባት ላይ ህዝብ እስራኤልን እንግዲህ ከተያዘበት ለ430 ዓመት በግፍ በጭቆና ከተገዛበት በባርነት ከዛ ከግፍ ስርዓት ወይንም ከመከራው ዘመን እንዲወጡ ሲፈልግና ጊዜው ሲደርስ ኪዳኑን ሲያስብ ለቅሷቸውን አይቶ እንባቸውንም ደግሞ ተመልክቶ ሊያድናቸው ሲወርድ እግዚአብሔር የላከው ሙሴን ነበር። ከሙሴም ጋር ታላቅ ወንድሙን አሮን። ስለዚህ ምን ይለናል? ምዕራፍ ሰባት ዘጸአት መጽሐፈ ኦሪት ዘጸአት ቁጥር አንድ ላይ እግዚአብሔርም ሙሴን አለው፣ እኔ ለፈርዖን አምላክ አድርግ ያለው ወንድምህም አሮን ነቢይ ይሆንልሃል። ያዘዝሁህን ነገር ሁሉ አንተ ትነግረዋለህ። ወንድምህም አሮን የእስራኤልን ልጆች ከአገሩ ይለቅቅ ዘንድ ከፈርዖን ጋር ይናገራል። ቁጥር ሦስት እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድርም ድንቄንና ተአምራቴን አበዛለሁ። ብዙ ድንቅና ተአምራት አደርጋለሁ እያለን ነው። ለዚህ ምክንያቱ ምን እንደሆነ ሲነግረን ቁጥር አምስት ላይ ግብፃውያንም እጄን በግብፅ ላይ በዘረጋሁ ጊዜ የእስራኤልንም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆኑ ያውቃሉ ይላል። እንግዲህ በግብፅ እግዚአብሔር አልታወቀም። እንግዲህ የዓለም ምሳሌ የሆነ ለዚህ ነው ሕዝቤ ልቀቅ፣ ያመልከኝ ያገለግለኝ ዘንድ በኩር ልጄ ነውና እስራኤልን ልቀቅ ባለው ጊዜ እግዚአብሔር ፈርዖን ምን ብሎ ተናገረ? እስራኤልን እለቅቅ ዘንድ እግዚአብሔር ማን ነው አለ እንግዲህ እንደምናውቀው ወደ አስራ አንድ ትልልቅ ድንቆችና ተአምራቶች በባሪያዎቹ በኩል ተሰርተዋል እግዚአብሔር ሰርቷል እንግዲህ በመጨረሻ ላይ እግዚአብሔር ነው የእግዚአብሔር ጣት ነው ብለው እንደለቀቁ እናያለን እግዚአብሔር ብዙ ድንቆችን የሚያደርገው ለምንድን ነው ይታወቅ ዘንድ አሁንም ብዙ ጣዖታት አምላክ ሳይሆኑ አምላክ የተባሉ አማልክቶች በምድር ላይ ስለበዙ ከአማልክቶች ሁሉ የተለየ ብቸኛ አምላክ እንደሆነ እግዚአብሔር የኔና የናንተ አምላክ እግዚአብሔር የእስራኤል አምላክ እግዚአብሔር ከአማልክቶች ሁሉ በላይ እንደሆነ ይታወቅ ዘንድ ብዙ ድንቆችን ተአምራቶችን ያደርጋል። ለዚህ ነው ይህንን ዓመትና ከዚህ በኋላ የሚቀጥሉትን ዓመት እግዚአብሔር ለብዙ ድንቆችና ለብዙ ተአምራት የቀደሳቸው ዓመታት ናቸው ብዬ ለመናገር በድፍረት የቆምኩት። ስለዚህ ግብፃውያንም ይሁኑ ወይንም ደግሞ በዚህም ዘመን እግዚአብሔር እንደ እግዚአብሔርነቱ ታውቆና ተፈርቶ እያየን ስላይደለ እናንተ ለምትንቁ ለእናንተም ብሎ ባቆም ላይ የተናገረው አለ። ምን ይላል? እናንተ የምትንቁ እዩ ተመልከቱም ታደነቁም። እግዚአብሔር አንድስ እንኳን ቢተረክላችሁ የማታምኑትን ድንቆችና ተአምራት ይሰራል ብሎ ተናግሯል። ስለዚህ በእግዚአብሔር ቤት ውስጥም እግዚአብሔር እንደሌለ፣ እግዚአብሔር እንደሚሰራ ለማይመስላቸው እግዚአብሔር በእውነት እንዳለ ይታወቅ ዘንድ ብዙ ድንቆችን ያደርጋል። እንግዲህ እግዚአብሔር ብዙ ድንቆችን የሚያደርገው እንዳልኩት በጥቅሉ እግዚአብሔር ይታወቅ ዘንድ ነው። በማያምኑ ዓለማውያን፣ ደግሞም አማኞች ሆነው በእግዚአብሔር ቤት ውስጥ ያሉ እግዚአብሔር እንደሚሰራ የማይመስላቸው የእግዚአብሔር ስራ ዘመን እንደሆነ ያልተረዱ ለእነሱ እንዳውም ደግሞ እንደ እንባቆ አነጋገር እናንተ የምትንቁ ሆይ ተመልከቱ፣ አንዳች ቢተረክላችሁ እንኳን የማታምኑትን ድንቅ ስራ በዘመናችሁ በአመታችሁ እሰራለሁና፣ እዩ፣ ተመልከቱም ተደነቁም፣ ይላል። እና እግዚአብሔር የማይሰራ በሚመስልበት ጊዜ ሰዎች በእግዚአብሔር ዝምታ ላይ በንቀት መናገር በጀመሩ ጊዜ እግዚአብሔር ያን ጊዜ ተአምራቱን የሚሰራበት ለተአምራቱ የተመቻቸ ጊዜ ወይም ዘመን እንደሆነ ላሳስባችሁ እወዳለሁ። በስድስተኛ ዛሬ ልናገርበት ደግሞ የመጣሁት እግዚአብሔር ብዙ ድንቆችን ለምንድነው ማድረግ የሚፈልገው ካልን ቤተ ክርስቲያን ወደ አንድነት እንድትመጣ ይሆናል። ስለዚህ ዛሬ ስለ እግዚአብሔራዊ አንድነት እንማራለን እና የንባብ ክፍል ወስጃለሁ፣ እሱም በማንበብ እንቀጥላለን። መዝሙረ ዳዊት በምዕራፍ 133 ርዕስ ሰጥቶታል። በተለይ በመደበኛው በአዲሱ ትርጉም የወንድማማቾች ፍቅር ይለዋል የዳዊት መዝሙረ ማዕረግ ይለዋል እና ቁጥር አንድ ላይ እንዲህ ይላል ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው፣ ምንኛስ ደስ ይላል ይላል። ከዛ የሚቀጥል በረከት አለ፣ ይዘረዝረዋል እስከ ቁጥር ሶስት ድረስ ወረድ ብለን ብናነብ። እንግዲህ ወንድሞች ተስማምተው በአንድነት ሲኖሩ እንዲህ ብለንም ርዕስ ልንሰጠው እንችላለን። ወንድሞች ተስማምተው በአንድነት ሲኖሩ። መቼም ይሄ አንድነት የሚለው ቃል በእግዚአብሔር በጣም የተወደደ ነው። ብዙ ጊዜ ሰባት ቁጥር የእግዚአብሔር ቁጥር ነው፣ የፍጹምነት ቁጥር ነው ተብሎ እግዚአብሔራዊ ቁጥር እንደሆነ ይነገረናል። እውነት ነው ግን ደግሞ ከዚህም በላይ ደግሞ እግዚአብሔር በጣም ትኩረት የሰጠበት አንድ ቁጥር እንደሆነ ደግሞ ከመጽሐፍ ቅዱስ ላስተውል ችያለሁ። ስለዚህ ተስማምቶ በአንድነት ስለመኖር በአንድነት ስለመኖር ይሄ አንድነት መኖሪያ ነው ማለት ነው። እግዚአብሔር እንድንኖርበት የሰጠን አንድነት ተብሎ ሊጠራ ይችላል። ዋነስ በሉት ወይንም ደግሞ አንድነት በሉት በባዕዱ በእንግሊዝኛው ቋንቋ ዩኒቲ በሉት፣ በአፋን ኦሮሞ ቶኩማ በሉት። ብቻ ይሄ አንድነት፣ ህብረት፣ መስማማት የሚባለው እግዚአብሔራዊ ቋንቋ ነው። ተስማምቶ በአንድነት መኖር ታዲያ የብዙ ድንቆች ምክንያት ነው። በዚህ ዘመንና በሚመጡት ደግሞ ዓመታት የእግዚአብሔርን ብዙ ድንቆች ስራዎቹን ማየት ብንፈልግ እግዚአብሔር ከኔና ከናንተ ወይም ደግሞ ከቤተ ክርስቲያን የሚፈልገው ነገር ምንድን ነው ብዬ ስጠይቅ አንድነት እንደሆነ በአንድነት ለሚኖር ህዝብ እግዚአብሔር ብዙ ድንቆችን የሚያደርግበት ዓመት ነው። እንግዲህ ይሄ አንድነት የሚለውን ስንተረጉመው እንዲህ ብለን ልንተረጉመው እንችላለን እንግዲህ አንድነት ማለት ይሄ አንድ አይነትነት ሳይሆን የተለያየ ሊሆን ይችላል በአይነቱ ግን በአንድነት ተስማምቶ ሲኖር እሱን ነው አንድነት ብለን የምንጠራው መተባበር ልንለው እንችላለን ህብረት ልንለው እንችላለን መስማማት ወይንም ስምምነት ብለን ልንጠራው እንችላለን ይሄ አንድነት ብዙዎች ወይንም ከሁለት በላይ የሆኑ ተጣምረው ሲኖሩ ብለን ልንተረጉመ እንችላለን። በሀሳብ በዓላማ እንግዲህ ብዙ አይነት የሆኑ ሰዎች በዓላማ ወይንም በሀሳብ ተስማምተው በአንድነት ሲኖሩ እሱን ነው አንድነት ብለን የምንጠራው። ይህን ታዲያ ጌታችን ኢየሱስ ክርስቶስ ምን ብሎ ተናግረዋል? በማቴዎስ ወንጌል ላይ ምዕራፍ 18 ከ18 እስከ ቁጥር 20 ስናነብ እንዲህ ብለዋል። እውነት እላችኋለሁ፣ ቁጥር 18 በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር ላይ በማናቸውም በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይንም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ይላል የእግዚአብሔር ልጅ፣ የጌታችን የኢየሱስ ክርስቶስ አብሮነት ተስማምተው በሚኖሩ ሁለትና ሶስት ወይንም ከዚያ በላይ ባሉ በወንድማማቾች የፍቅር የስምምነት የአንድነት ኑሮ ውስጥ ይገኛል። ብዙ ጊዜ ከላይ ያለውን ቁጥሮች ስንመለከት ይሄ በምድር የምታስሩት በሰማይ የታሰረ ይሆናል በምድር የምትፈቱት በሰማይ የተፈታ ይሆናል የምንለው ይሄ አማኞች ስልጣናቸውን ተጠቅመው ክፉን ስለማሰር ስለመፍታት አድርገው ይተረጉሙታል። ግን አውዱን ስንመለከት ሁለት ሰዎች ሳይስማሙ ሲቀሩና ተበዳይ ወገን እንግዲህ ለበዳዩ ይንገረው፣ ይላል። ቢሰማው ገንዘቡ ያደርገው፣ ካልሰማው ግን ከሱ ጋር ሌላ ሁለትና ሶስት ይውሰድ፣ ይንገረው ቢሰማው ቢቀበለው ገንዘቡ ያደርገው። ካለሰማ ለቤተ ክርስቲያን ይንገራት። ቤተ ክርስቲያን ደግሞ ያንን የበደለውን ሰው ትንገረው። ቢሰማት ጥሩ ይመለሳል፣ ገንዘብ ይሆናል። ባይሰማ ግን እንደ አረመዴና እንደ ቀራጭ ይሁንላችሁ፣ ወይም እንደዛ ቁጠሩት አለና ቤተ ክርስቲያን ከያዘችበት ይያዝበታል፣ ካሰረችው፣ ይታሰራል፣ ከፈታችው፣ ይፈታል። ስለዚህ ቤተ ክርስቲያን በምድር ላይ ተስማምታ ወይም በቤተ ክርስቲያን ሽማግሌዎች በቤተ ክርስቲያን አመራር በስምምነት ሲወስኑ በዛ በበደለው ሰው ላይ እግዚአብሔር በላይ ይስማማል። በምድር ያሰራችሁት በሰማይ ይታሰራል፣ በምድር የፈታችሁት በሰማይ ይፈታል። ይህም ብቻ አይደለም፣ እኔ ራሴ ይመጣና በዛ መካከል እተባበራለሁ፣ በመንፈስ ኅብረት ከእናንተ ጋር ሆናለሁ አለ። በአካል በቁሳዊ አካል የመገኘት ጉዳይ ሳይሆን በመንፈስ የመገኘት ለምሳሌ በአንድ ወቅት ጳውሎስ እንዲህ በሚያደርገው ሰው ላይ ከእንጀራ እናቱ ጋር ከሚተኛው ሰው ጋር ፍርድን እንዲፈርዱ ለቆሮንጦስ ቤተክርስቲያን ሲነገራቸው፣ ከማህበር አውጡት፣ ከቤተክርስቲያን አስወጡ፣ ለስጋው ጥፋት ለሴጣን ማህበር አሳልፋችሁ ስጡት። እኔም ደግሞ በመንፈስ ከእናንተ ጋር ሆኔ ሆኜ ተስማሚቼ እንዲህ ባለው ሰው ላይ እፈርዳለሁ ይላል። ስለዚህ በአካል የመገኘት ጉዳይ አይደለም። ይሄ አንድነት ቁሳዊ ሳይሆን ወይንም ቁሳዊና አካላዊ ሳይሆን መንፈሳዊ ነው። የመንፈስ ህብረት ነው። የመንፈስ አንድነት ነው። አንድ አይነትነት አይደለም እንዳልኩት። ታዲያ እግዚአብሔራዊ አንድነት የክርስቶስ ትምህርት ነው፣ ትምህርተ ክርስቶስ ነው። እንግዲህ በክርስቶስ ትምህርት ለማይኖር አብና ወልድ የሉትም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ብለዋል ሐዋርያው ዮሐንስ በመልዕክቱ ሲጽፍ። ይሄ አንድነት ራሱ የእግዚአብሔር መልክ ነው፣ የሥላሴ መልክ ነው አንድነት የምንለው ይህን በደንብ እንድታስተውሉ የምፈልገው ይሄ አንድነት ቁሳዊ አካላዊን ጉዳይ አይደለም፣ መንፈሳዊ ነው። ስለዚህ አብሮ መሆንን፣ መስማማትን፣ መተባበርን፣ መጣበቅን ያመለክታል። በርካታ እንግዲህ ዘመናዊ የሙዚቃ መሳሪያዎች ወይንም ባህላዊ የሙዚቃ መሳሪያዎች ባሉበት ብዙ ተጫዋቾች በአንድነት እንዳውም አንድን ኦርኬስትራ ለመፍጠር የተለያዩ ሙዚቃ ተጫዋቾች በአንድ መድረክ ላይ አብረው ይጫወታሉ እና የሙዚቃ መሣሪያዎቹ የተለያዩ አይነት ናቸው፣ አንድ አይነት አይደሉም። ግን የሙዚቃ መሣሪያዎቹ ተባብረውና ተስማምተው አንድ ጣዕመ ዜማ ወይንም የተዋሃደ ድምፅ ማውጣት ሲጀምሩ እና ለጆሯችን ሲጥመን፣ ብዙ ጊዜ አንድ ኦርኬስትራ ከሐምሳ እስከ ሰባ መሳሪያ ተጫዋቾችን ሊያካትት ይችላል ይላል አንድ ትርጉም ላይ ማለት ዲክሽነሪ ላይ ስመለከት እነኚህ ተባብረው የተለያዩ የሙዚቃ መሳሪያዎችን ተጠቅመው ሲጫወቱና አንድ ድምፅ አብረው ሲያወጡ ያንን የግሪክ ቃል አለ ሲምፎኒ የሚል ይሄ ድምፅ በጣም የሚጥም ይሄ ድምፅ ደስ የሚያሰኝ ነው ለጆሮ እና ጣዕመ ድምፅ ያለው ጣፋጭ ውህድ ያለው ድምፅ ይሰጡናል። ይህንን ነው ሲምፎኒ ብለው የሚጠሩት። ስለዚህ ሳውንዲንግ ቱጌዘር አብሮ አንድ የተዋሃደ ድምፅ ማሰማት። እንግዲህ ሲምፎኒ ማለት ሲም ማለት ወይም ሲም ማለት ቱጌዘር ማለት ነው። ፎኒ ድምፅ ነው። አብሮ አንድ ድምፅ ማውጣት ሲምፎኒ። ስለዚህ ይሄ አንድነት አንድ አይነትነት ሳይሆን የተለያዩ ሰዎች፣ በባህሪ ሊሆን ይችላል፣ በቀለም ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ ወይም በትምህርት ደረጃ ሊሆን ይችላል፣ በጾታ ሊሆን ይችላል። ብቻ ዋትሶቨር እነኚህ የተለያዩ ሰዎች ግን ተስማምተው ተባብረው ተጣብቀው በአንድነት ሲኖሩና ይሄ አንድነታቸው የሚሰጠን ድምፅ እሱን ነው አንድነት የምንለው። ይሄ አንድነት የሚባለው ቃል አስተውሉ፣ እግዚአብሔር ሰውን የፈጠረበት ዓላማም ነው። ሰውን ለምን ፈጠረው ፈጣሪ እግዚአብሔር ብለን ብንጠይቅ፣ የመጀመሪያው መልስ እግዚአብሔር ሰውን የፈጠረው ለአንድነት ነው ለአንድነት ነው። እንግዲህ ይህንን በቀጥታ ወደ ዘፍጥረት ምዕራፍ አንድ ቁጥር 26 ጀምሮ እስከ ቁጥር 28 ድረስ ልናነብ እንችላለን። ወደዛ ልውሰዳችሁና ዘፍጥረት ምዕራፍ አንድ ላይ ቁጥር 26 ላይ እንዲህ የሚል አለ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን እንደ መልካችን ወይም በመልካችን እንደ ምሳሌያችን እንፍጠር የባህር ዓሦችንና የሰማይ ወፎችን እንስሳትን ምድርንም ሁሉ በምድርም ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ እግዚአብሔርም በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። እንግዲህ እግዚአብሔር ሰውን እንፍጠር አለ። ሰውንም ኑ እንፍጠር ሲል እግዚአብሔር እንግዲህ ከሱ ጋር አንድ ሆነው በመፍጠር ስራ የተባበሩ እንደነበሩ እናያለን። እንግዲህ እዚህ ጋር ምንም የሚገልጽ ስለሌለ ወልድና መንፈስ ቅዱስ ነው ልላችሁ ባልደፍርም፣ በሌላ ቦታ ላይ እንግዲህ በግልጽ መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም የእግዚአብሔርን አንድነትና ሶስትነት ገልጾ ስለሚያስተምረን እዚህ ጋር እግዚአብሔር አብ ጋድ ሄድ ሌሎቹን የስላሴን አካል ኑ ሰውን በመልካችን በአምሳላችን እንፍጠር አለ። እንግዲህ ኑ ባዩ እግዚአብሔር አብ ነው ጋድሄድ ነው። ኑ እንፍጠር ያለው በመፍጠር ደግሞ የተባበሩት እና በአንድነት አብረው ይፈጥሩ የነበሩት ወልድና መንፈስ ቅዱስን እናያለን። ታዲያ ሰውን ፈጠረው ይላል። እንዲሁም መጽሐፍ ቅዱስ ሲነግረን ሰውን በፈጠረው ቀን አዳም ብሎ ጠራቸው ይላል። ግን ደግሞ ቀጥሎ ስናነብ ምን አለ? እግዚአብሔርም ፈጠረው ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ ፈጠራቸው ሲል ከአንድ በላይ እንደሆኑ እናያለን። ወንድና ሴት፣ በሌላ አነጋገር ስለ ባልና ሚስት እንደሆነ ልናስተውል እንችላለን ማለት ነው። ታዲያ ምዕራፍ ሁለት ላይ እዚሁ ጋር መተን ቁጥር ሀያ ጀምሮ ደግሞ ስናነብ እንዲህ ይላል አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው፣ ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር ይለናል። ወደ መደበኛው ትርጉም መጥቼ ስመለከት እንዲህ እናነባለን። ቁጥር 20 ላይ ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ይላል። አሁን እንግዲህ ለአዳም መፍጠር የፈለገው ተስማሚ ረዳት ሁለት ናቸው። ወንድና ሶት ሴት በሌላ አነጋገር ባልና ሚስት ናቸው። ለምን ፈጠራቸው? እንዲስማሙ። ስለዚህ ቀጠለና ምን አለ? እንግዲህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ለላል እንግዲህ ተመልከቱ። እግዚአብሔር ኑን ንፍጠር አለ። ሰውን ፈጠረ። ሲፈጥረው ወንድና ሴት አድርጎ ፈጠራቸው። ለምን ወንድና ሴት አርጎ ፈጠራቸው? ተስማምተው ተስማሚ ሆነው አብረው እንዲኖሩ ነው። ታዲያ ይህን ስምምነት ይህንን አንድነት ስለፈለገ ቀጠለና ምን አለን? እንግዲህ ሰው አባትና እናቱን ይተዋል ከሚስቱም ጋር ይተባበራል ይለናል ይጣበቃል ይለናል ይስማማል ይለናል ለምንድን ነው እግዚአብሔር ሰውን የፈጠረው ወንድና ሴት አድርጎ ለምን ፈጠራቸው ተስማምተው እንዲኖሩ በአንድነት እንዲኖሩ አንድ ሆነው እንዲኖሩ